ይደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያደረጋት ነበር። በዚህ ላይ ነፍሰ ጡር ናት፣ እህታችን ነፍሰ ጡር ናት። ሰላም ጤና ይስጥልኝ፣ እንደምናላችሁ ወደዚህ ቻናል ቤተሰቦች። ዛሬ አስደንጋጭ የሆነ መርዶ ሰምተን ሁላችንም ስናዝን ነው ይዋል ነው። እሱም የድምፃዊ አንዱዓለም ጎሳ ባለቤት ሞዴል ቀነኒ አዱኛ በአሰቃቂ ሁኔታ ከአምስተኛ ፎቅ ላይ ወድቃ በመሞቷ ሁላችንም ሀዘናችንን ስንገልጽ ውለናል። የተፈጠረው ምንድን ነው የሚለውን ደግሞ ለማጣራት ብዙ ነገሮችን ስንሞክር ነበረ በአሟሟቷ ዙሪያ የተባሉ መረጃዎችን አዳዲስ ተገኙ የተባሉ ፍንጮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። የድምፃዊው ማኔጀር እንዲሁም ደግሞ ትላንት ፎቶ ሳነሳት ነው ያመሸሁት ከኔ ጋር ነበር ያመሸችው ያለው ወንዴክስ ስቱዲዮ እንዲሁም ዮኒ ማኛ መረጃ አግኝቻለሁ ጥብቅ የሆነ መረጃ ብሎናል። እነሱን ሰብሰብ አድርጌ የማቀርብላችሁ ይሆናል። አብራችሁ ይንቆዩ። የድምፃዊ አንዱ አለም ጎሳ ማኔጀር የሆነው ለሊሳንድሪስ የተፈጠረውን አስረድቶ ነበረ። ምንድን ያለው? ንጋት 11 ሰዓት ላይ ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተብያለው። ከዛም ሩቅ በመሆኔ በሰዓቱ ልደርስ አልቻልኩም ብሏል። ቦሌ አራብሳ ከአመት በላይ በኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረም ፖሊስ እያጣራ ነው ብሏል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤቱ እስኪወጣ አስከሬኗ ወደ ቤተሰቦቿ ሱሉልታ መሄዱን የተገለጸው። ድምፃዊ አንዷ አለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩ ነው። መርመራ እናድርግ ብሎ ነው ፖሊስ የወሰደው ሲል ነው ማኔጀሩ የተናገረው። ለሁለት ዓመታት ያህል ቀነኒና አንዱ አለም በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም የተዘጋጁ እንደሆነ አውቃለሁ ሲል ሌሊሳ ተናግሯል። በተጨማሪም እቅዳችን ብዙ ነበረ። ከፋሲካ በኋላ የአያንቱ አልበም ኮንሰርት ለማዘጋጀት ተነጋግረን ነበረ። ስኬታችን በእንደዚህ አይነት ነገር መስመሩን ይቀይራል ብዬ አስቤ አላውቅም። ይሄ የሀዘን መርዶ ብቻ አይደለም፣ ልቤ ተሰብሯል። የምለው የምሆነው የጠፋኝ፣ ሞተሻል ብዬ መቀበል በጣም ከብዶኛል። ድምፅሽ ጆሮዬ ላይ ያቃጭላል አልሞትሽም፣ እንዳለ ደግሞ የማምናቸው ሰዎች ሞትሽን እየነገሩኝ ነው። ነፍስሽ በሰላም ትረፍ። ወንድሜ አንዱ አለም ከምን ጊዜም በላይ መጽናናቱን እመኝልሃለሁ። እሷን እንዴት እንደምትወዳት እንደምትኮራባት ታውቃለሁ። እንደ እሷ አይነት ሰው ከአጠገብ ማጣት ከባድ ነው። ይህንን ከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬ ይስጥህ። ለወዳጅ ዘመዶቿ መጽናናትን እመኛለሁ ብሏል። የድምፃዊ አንዱ አለም ጎሳ ማኔጀር ሌሊሳ እንድሪስ እንዲሁም ደግሞ የወንዴክስ ስቱዲዮ ባለቤት ወንዶሰን በጋሻው፣ ማለትም ታውቆታላችሁ ወንዶሰንን፣ ብዙ ፎቶዎችን የሚያነሳ ፕሮፌሽናል ፎቶግራፈር ነው። እና ምንድን ያለው ትላንትና፣ ከመሞቷ ከሰዓታት በፊት ማለት ነው፣ ከእሷ ጋር ፎቶ ሹት ነበራቸው። ልደቷ ዘጠኝ ቀን ይቀራዋል። እናም እሱን አስመልክቶ ፎቶ እያነሳት ነበረ። ለልደቷ ምንድን ያለው ቀን እስከ ማታ የልደት ፎቶዎችን ሳነሳት ነበረ፣ ጠዋት መርዶ አረዱኝ በፎቶግራፍ ስራዎቼ ካፈራዋቸው ወዳጆቼ መሀል የቀኝ እጄ ምላት ቀነኒ ያዱኛ መካሬ ጓደኛዬ፣ የክፉ ቀን ወዳጄ ነበረ። ይችላል ትላንት መጋቢት 1 2017 ከቀኑ 10 ሰዓት ጀምሮ እነዚህን የምታዩቸው ማለት ነው የልደት ፎቶዎች ሳነሳት ነበረ። ማታ አንድ ሰዓት በሰላም ተለያይተን ዛሬ ጠዋት መጋቢት 2 2017 ማረፏን አረዱኝ። ለቤተሰቦቿና ለመላው አድናቂዎቿ መጽናናትን እመኛለሁ ብሏል ወንዴክስ በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ጠዋት መሞቷን ከሰማን በኋላ በርካታ ሰዎች ሐዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። የአርቲስት አንዱዓለም ማኔጀር ሌሊሳ የአስክሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ሕንፃ መውደቋልና ንጋት 11 ሰዓት አካባቢ መሞቷል። አንዱዓለምና ቤተሰቦቹም ወድቃ እንዳገኟት ሌሊሳ ተናግሯል። እናም አርቲስት አንዱ አለም በአሁኑ ወቅት ለምርመራ ትፈለጋለህ፣ ለጥያቄ ትፈለጋለህ በሚል ፖሊስ ጣቢያ ነው የሚገኘው። እንዳገኘሁት መረጃ ደግሞ አንዱ አለም ብቻ ሳይሆን የአንዱ አለም እህትም ፖሊስ ጣቢያ ነች ያለችው። ብዙዎች ምናልባት በነገሮች ተናዳ በጊዜያዊ ስሜት ተነሳስታ ራሷ ላይ እንዲህ አይነት ውሳኔ ወስናለች ሲሉ፣ ጥቂቶች ደግሞ አይ ምናልባት የአንዱ አለም እጅ ይኖርበታል ሲሉ ሰምተናል። ፖሊስ እንዳልኳችሁ ምንም ያለው ነገር የለም። በሶሻል ሚዲያ የምናውቀው ዮኒ ማኛም ተከታዩን ብሏል። ትንሽ ላሰማችሁ። እኔ አንድ ነገር እናገራለሁ። ከሰዓታቶች በፊት እቺ ልጅ ስደንስ ፖስት አለች፣ ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው። አንዷ፣ ለምን ነው ለምን በምን ምክንያት እቺ ሴት ራሷን ልታጠፋ ቻለች? በምን ወይ ራሷ አጥፍቷታል፣ ወይ ደግሞ እሱ ምክንያት ሆነዋል። ስለዚህ ሊጠየቅ የሚገባው ሰው እሱና እሱ ብቻ ነው። ሌላ ሰው የለም። ስለዚህ ይህን የምትከራከሩ ወይም ደግሞ ይህን ነገር አደለም የምትሉ ሰዎች እጅግ አድርጌ ያዝናለሁ። ለምን ብትሉ ሰምቻለሁ፣ ይደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያረጋት ነበር ይሄ ሰው። በዚህ ላይ ነፍሰ ጦር ናት፣ እህታችን ነፍሰ ጦር ናት። ስለዚህ ብዙ ነገር ልታስብ ትችላለች። ኢቭን እራሷን ብታጠፋ? የማጥፋቷ ተጠያቂነት አቢውዝ ያደረጋት አቢውዝ እያደረገ ከእሱ ጋር የኖረችው ሰው ይህ ሰው ነው። እኔ ለሴቶች አንድ ነገር አለኝ። እባካችሁ አንዴ እጁን ያነሳባችሁ ወንድ ሁልጊዜም ሕይወታችሁን ሳያጎል አካላችሁን ሳያጎል አይፋታችሁ አይፋታችሁ። ስለዚህ እጅግ አዝኛለሁ። ቺን የመሰለች ወርቅ ልጅ አቢውዝ ተደርጋ በአቢውዝ ሪሌሽንሽፕ ላይ ቆይታ በለጋ እድሜዋ መቀጠፏ እጅግ ያማል። ከፍርድ ማንም ፋን ቢኖሩ ማንም ቢያደንቅ ከፍርድ አታመልጥም። አንዳንድ ወንዶች እጅግ አረመኔ ባለጌ መረን ሚስቶቻቸው የምትደበድቡ የምትቀጠቅጡ አለ። እጅግ አዝኛለሁ። የዮኒ ማኛ ብቻ ሳይሆን ጥቂት የማይባሉ ሰዎች ሞቷን ከድምፃዊ አንዷለም ጎሳ ጋር እያገናኙት ይገኛሉ። እናም ፍትህ እንዲሰጣት እንፈልጋለን። ከዚህ በፊትም አካላዊ ጉዳትም ስነ ልቦናዊ ጉዳትም ያደርስባት ነበር ሲሉ ሰምተናል። ነገር ግን እንግዲህ እኛ የምናውቀው ነገር የለም። ፖሊስ አጣርቶ እውነተኛ መረጃው እንደሚያደርሰን አምናለሁ። ቀነኒ ገና የ26 ዓመት ወጣት ነች። ከአንዱ አለም ጋር ለሁለት ዓመት ያህል በፍቅር ከኖሩ በኋላ በቅርቡ በጋብቻ የመተሳሰር እቅድ ነበራቸው። ስራ ላይ እንደሚደጋገፉ ነው። እንግዲህ ያገኘት መረጃ ከጓደኞቹ የሰማ ነው መረጃ የሚያመለክተው። ከሩቅ ያሉ ሰዎች ግን ምናልባት እንዲህ አይነት ሁኔታዎች ሊከሰቱ ይችላሉ፣ ሞቷ ላይ እጁ ሊኖርበት ይችላል እያሉ ነው። ወደፊት የምናውቀው ይሆናል። ቀነኒ በምዕራብ ሀረርጌ በመቻሪ ከተማ ነው ተወልዳ ያደገችው። በአርባ ምንጭ ዩኒቨርሲቲ ደግሞ የመጀመሪያ ዲግሪዋን ይዛለች። በሶሻል ሚዲያ በርካታ ሰዎች የሚከተሏት ሞዴል ነች። እንዲሁም ደግሞ የሙዚቃ ቪዲዮዎችንም ሰርታለች። የአንዱዓለም ጎሳ ስራዎችን በማስተዋወቅ ግንባር ቀደማ ሴት እሷ ናት። ብዙ የማስታወቂያ ስራዎችን ሰርታለች። ከቤተሰቦቿ ጋር በተለይ ደግሞ ከአባቷ ጋር ጥብቅ የሆነ ቁርኝት እንዳላት በምትፖስታቸው የሶሻል ሚዲያ ፖስቶቿ ማየት ችለናል። እናም ቤተሰቦቿ ከባድ ሀዘን ውስጥ እንደሚገቡ ግልጽ ነው። በጣም ታሳዝናለች። ገና የ26 ዓመት ወጣት ነች። ከተመረቀችም ገና ሁለት ዓመቷ ነበረ ከአርባ ምንጭ ዩኒቨርሲቲ። ከዚህ ቀደምም አብርሃም ሻላይ ዶክተር ቤዛ የምትባል ፍቅረኛው በዚሁ መልኩ ከሱ መኖሪያ ቤት ራሷን ከፎቅ ላይ ወርውራ በመግደሏ ተጠርጥሮ ለወራት ታስሮ ከዛ በኋላ እሱ ግድያውን እንዳልፈጸምባት ተጣርቶ ነጻ ነህ ተብሎ ተለቋል። ምናልባትም የአንዱ አለም ጎሳም ጉዳይ እንዲሁ ሊሆን ይችላል። እሱ እጁ ላይኖርበት ይችላል። ምናልባት በጊዜያዊ ስሜት ተነሳስታ ይህንን ውሳኔ ራሷ ላይ ይወስና ሊሆን ይችላል። ከእሱ ጋር በማይገናኝም በሌላ በቤተሰብ ኬዝም ሊሆን ይችላል፣ ወይም በሌላ በፐርሶናል ኬዝ ማለት ነው። እና በነገራችን ላይ እርጉዝ ነች የሚል መረጃም እየወጣ ይገኛል። ይሄ ደግሞ የበለጠ አሰቃቂ ያደርገዋል። ሞቷን የቀብር ስነስርዓቷ በነገ ዕለት የሚካሄድ ይሆናል። ፖሊስም ምርመራውን ከፍቶ የሞቷን ምክንያት እንደሚገልጽልን ተስፋ አድርጋለሁ። ቤተሰቦቿ፣ ጓደኞቿ፣ ሁላችሁም በቀነኒ ሞት ምክንያት ያዘናችሁ በሙሉ መጽናናትን እመኝላችኋለሁ። ለቀነኒ ደግሞ ነፍስ ይማር።